ሰፍ ብላችሁ በቃና ቴሌቪዥን መስኮታችሁን አጸድ ያርታችሁ እንዲጠብቁ ለማለት እወዳለሁ። እህታችሁ ነኝ። ሀይቲ ሀይቲ ገና ብዙ ነገር ነው የምታስተምራችሁ ምክንያቱም ገና ጠብቁ ብዙ አይዲያ አላት፣ ብዙ ብዙ ብዙ ማለት ነው። ስለዚህ እንደምታውት ያው ለቀረጻ የተመረጠ ቦታ አረንጓዴ ስለሆነ ታውቃላችሁ፣ የቱርክ ፊልም ሁሌም ዘንድ የምታውት በአበባ እና በአረንጓዴ የታጀበ ስለሆነ ስለዚህ ቀረጻችን የሚጀመረው እዚህ ጋር ይሆናል ማለት ነው። እኔ ፎቆኝ ነው ምቀረጸው በነገራችን ላይ አፓርታማ ስለሆነ ፎቆኝ ነው እየቀረጥኩኝ ያለሁ። እንዴ እንግዲህ ያው በሰፊው ደግሞ እንደማሳያችሁ የሆነ እንደምታውቁት፣ ግን ግሪን ኤሪያ በበዛበት ቦታ ነው ቀረጻው የሚጀመረው የሚጀምረው ያው እንደምታውቁት ነው እንግዲህ፣ እንደምታውቁት ነው። እንደዛ አይነት ቀረፃ ነው ምንጀምረው የሚጀምረው አረንጓዴ ግሪን ኤሪያ በበዛበት ቦታ ነው የሚጀምረው። ያው እንግዲህ ስለሆነ ትንሽ ያደናግራችሁ ይችላል ዝርዝሮች አሉት እንደሆነ ማለት ነው። እና መጀመሪያ ግን ይህትን ጥርሴን ለማሰራት ይፈልጊያለሁ። ሀና አሁን አሳጥቤዋለሁኝ። ስለዚህ ያው ጥርሴ ይሰራል እንሻአላ። እና ይሄን ይመስላል ይሄን ይመስላል እውነታዩ። ሀዩት አሜሪካ ገባሽ እንደ እንደምትሉኝ ምንም አልጠራጠርም። ዩካን አሜሪካ ኦኬ። በቃ ያው ዝግጅት እየጨረስን ስለሆነ እያንዳንድ እንግዲህ በጉጉት ጠብቁኝ። ቃና ላይ ነው የሚለቀቀው ማለት ነው። ቃና ላይ ነው የሚለቀቀ የሚገርማችሁ እ በቃ አበባ አበባ እየፈለግን ነው የምንቀረጸው። በማይገርማችሁ ተመልከቱልኝ። ማይ ጉድነስ። ለማንኛውም ው ሀይቲ ትልቅ ደረጃ እንደምትደርስ እየነገርኳቸው ነው ያለው ማለት ነው። ፈርምላቸዋል፣ ፈርም ምናምን። መቼም እንደምታስቸግሩኝ አውቃለሁ፣ ግን እኔ ክፉ አይደለሁም። ለሁላችሁ ነው ፈርሙ። ይህን ይመስላል። ለማንኛውም በሰፊው ጠብቁኝ።